በዚህ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድስት ነፍሱን ከቅድስ ሥጋው ከመለየቱ በፊት ሰባት ነገሮችን ተናግሯል። የመጀመሪያው እነሆ ልጅሽ፣ እነኋት እናትህ ያለው ነው። ይህም እመቤታችንን ለእኛ እናት አድርጎ ሲሰጠን እኛንም ለእርሷ ልጆች አድርጎ የሰጠበት ምክንያት ነው። ሁለተኛው ኤሎሄ ኤሎሄ ላማ ሰበቅታኒ ያለው ነው። ሶስተኛው፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ለጠላቶቹ ለአይሁድ በመጸለይ እኛም ለጠላቶቻችን እንድንጸልይ ያስተማረበት ነው። አራተኛ፣ አባት ሆይ ነፍሴም በእጅ አደራ አኖራለሁ ያለው ነው። አምስተኛ፣ ዛሬ ከእኔ ጋር በገነት ትኖራለህ ያለው ነው። ይህም በቀኝ የተሰቀለው ወንበዴ በመጨረሻ ሰዓት የጌታን አምላክነት አምኖ አቤቱ በመንግስት አስበኝ ቢለው የሰጠው የተስፋ ቃል ነው። ስድስተኛ አምላኬ አምላኬ ለምን ተውከኝ? ያለው ነው። ሰባተኛ ሁሉ ተፈጸመ ያለው ነው። እነዚህ ቃላት በየራሳቸው ሰፊ ትርጓሜ ያላቸው ሲሆን ጌታ ለእኛ ብሎ የተናገራቸው ቃላት ናቸው።